ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ሚያዝያ 13 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቀድሚያም አርዕስቶቹ ነው። አስቀድም የባህር ዳሩ ባዲን ውጥረት ነግሶበታል። በውስጡ ከፍተኛ ሽኩቻ ውስጥ የገባው የአረጋ ከበደ ካቢኔ በሶስት መሰረታዊ ጉዳዮች ሊስማማ ባለመቻሉ ስራ አቁሞ እርስ በርስ በአይነ ቁራኛ መጠባበቅ ጀምሯል። የአረጋ ከበደን ካቢኔ እንዳይስማማ አድርገው የጣሉት ሶስቱ ነጥቦች ምንድናቸው የሚሉትን በዝርዝር እናስደምጣችኋለን። የወልቃይት ጠገዴ ሰቲት ሑመራ ዞን አስተዳደር ለህወሓት የጦርነት ትንኮሳ ተገቢውን ምላሽ ሰጥቷል። የእነ ኮሎኔል ደመቀና አቶ አሸተ ደምለው ለህወሓት የሰጠው ምላሽ ምን ይላል? ሙሉ መረጃውን በዝርዝር ልናስደምጣችሁ አሰናድተነው አልተሰሙታላችሁም። የብልጽግና ወታደራዊ የደህንነት ኃላፊ በፋኖ እርምጃ ተወስዶበታል። በየትኛው ግንባርና በየትኛው የፋኖ አደረጃጀት ነው እርምጃ የተወሰደው የሚለውን ዜናችን በዝርዝር ሊያስደምጣችሁ ያሰናዳው ይለቱ መረጃ ነው፣ ሰዓቱን ጠብቆ ይቀርባል። የአብይ አህመድ አገዛዝ የኢትዮጵያን ሁለንተና አሳንሶና አዋርዷታል። ዛሬ ደግሞ ኢትዮጵያዊው ዲፕሎማት ታፍኖ ተገድሏል። ለመሆኑ ኢትዮጵያዊው ዲፕሎማት የተገደለው የትና መቼ ነው የሚለውን በዜናችን የሚደመጥ መረጃ ነው እናስደምጣችኋለን። ብአዴን ብልጽግና የዝርፊያ ወንጀሉን በእሳት እያጸዳ ይመስላል። መስረቅ ስራ ነው፣ ሲያዙ ነው ወንጀሉ በሚለው የኢህአዴግ አብዮታዊ ዲሞክራሲ አስተምሮት መሰረት የለየለት ዝርፊያ ውስጥ የተሰማራው የብአዴን ካድሪ ሰነድ ለማጥፋት ቢሮ ማቃጠልን ቀዳሚ ስራው አድርጎታል። በተከታታይ ሁለት ሳምንት ውስጥ ስለተቃጠለው የመንግስት መስሪያ ቤት ያሰናዳነውን መረጃ እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዘን ወደ ዝርዝሩ እናመራለን። ቀዳሚ ወደ አደረግነው መረጃችን አለፍን። የአቶ አረጋ ከበደ ካቢኔ ውስጣዊ ትርምስ ተባብሶ ቀጥሏል። ባህር ዳር ላይ የከተመው የባዲን ካቢኔ ውስጣዊ ሽኩቻው ተባብሶ መቀጠሉንና በአይነ ቆራኛ መታየት ከጀመረ መቆየቱን ምንጮች ገልጸዋል። የጣና ቴሌቪዥን የባህር ዳር ምንጮቻችን ባደረሱን መረጃ እንዳስታወቁት አረጋ ከበደ በራሳቸው ተማምነው የሚያዙት የካቢኔ አባል የለም። በውስጣቸው ያለው ሽኩቻ አሁን የግጭት መልኩን ወደ ሶስት አሳድጓል። በዚህ የተነሳም ውጥረቱ አይሎ ቀጥሏል ብለዋል። የጣና ቴሌቪዥን የባህር ዳር ምንጮቻችን ባደረሱን መረጃ እንዳስታወቁት አረጋ ከበደ በራሳቸው ተማምነው የሚያዙት የካቢኔ አባል የለም። በውስጣቸው ያለው ሽኩቻ አሁን የግጭት መልኩን ወደ ሶስት አሳድጓል። በዚህ የተነሳም ውጥረቱ አይሎ ቀጥሏል ብለዋል አውራጃዊ ቡድንተኝነት ተኝነት የሙስና ካርድ ጉዳይና ከፋኖ ጋር የተፈጠረ ግንኙነት በአረጋ ከበደ ካቢኔ መካከል የሽኩቻ ምንጭ መሆኑን የገለጹት ምንጮቻችን ባዲን አስቀድሞም በአውራጃዊ ፍትጊያ የሚታመስ ቢሆንም ከቅርብ ጊዜ ወዲህ ግን አመራሩ ራሱን ለማዳን አውራጃዊ የማህበራዊ ሚዲያ ደጋፊ ማሰባሰብ ሩጫውን ተያይዞታል በዚህ የተነሳም የካቢኑ ስብሰባ ሙሉ መረጃ ሚስጥር እየወጣብን ያለው በመካከላችን ያለው አለመተማመን ስላደገ ነው የሚል ግምገማ ከወሰዱ ቆይተዋል። ይህ አለመተማመን እያደገ መሄዱንና በዚህ ሰዓት ልዩነታቸው ወደ ከፋ ደረጃ አድጓል ሲሉ ምንጮቻችን ተናግረዋል። የአውራጃ ልዩነቱ እየሰፋ መሄዱን ተከትሎ ከተመስገን ጥሩነህ ጋር የጠበቀ ግንኙነት ያለው ቡድን የኃይል ሚዛን የበላይነቱን እንደሚወስድ ምንጮቻችን አክለው ተናግረዋል። ከዚህ በተጨማሪም የፊታችን ሰኔ ይደረጋል ተብሎ የሚጠበቀው የአመራር ለውጥ የሕግ ተጠያቂነትንም ይዞ እንደሚመጣ ይጠበቃል። በዚህ በኩል የሙስናዋ ካርድ በርካቶችን ያስደነገጠች መሆኗን የተናገሩት ምንጮቻችን በተለይም አንዳንዶቹ ራሳቸውን ለማዳን ከኦሮሚያ ክልል ብልጽግና መሪዎች ጋር ጥብቅ ቁርኝት እስከ ማድረግ የሄዱም እንዳሉ ከምንጮቻችን የደረሰን መረጃ ያመላክታል። ብአዴን በቀደመው ጊዜ በውስጡ የሚፈጠረው ሽኩቻ የበላይነቱ ሊወሰድበት እንደሚችል የተረዳው ኃይል መቀሌን የሙጤ ማለት ያዘወትር ነበር። ከዋቶች ጋር የጠበቀ ግንኙነት የፈጠረና እየሰባበረን ቢሆን ትግረኛን መናገር የሚሞክር የብአዴን አባል የስልጣን ዋስትና እንደነበረው ሁሉ ዛሬም የአባገዳ ልጆችን መጠማጠም ባህር ዳር ላይ የስልጣን ዋስትና አድርገው የሚወስዱ የካቢኔ አባላት መኖራቸው ታውቋል። ለአረጋ ከበደ ካቢኔ ሽኩቻ እየተባባሰ መምጣት ሌላው ምክንያት ደግሞ ከፋኖ ጋር የተያያዘ መሆኑን የሚናገሩት ምንጮቻችን ከቅርብ ጊዜ ወዲህ የአረጋ ከበደ ካቢኔ አባላት በተናጠልና በቡድን ከፋኖ መሪዎች ጋር ግንኙነት የጀመሩ እንዳሉ ይታወቃል። በተለይም አንዳንድ የካቢኔ አባላት የፋኖ መሪዎችን ስም እየጠሩ የዋስትናቸው ምንጭ እንደሚሆኗቸው በድፍረት እስከ መናገር የደረሱም አሉ። ይህ ያልተገባ ግንኙነት ደግሞ በራሱ በአረጋ ከበደ ካቢኔ ውስጥ ሽኩቻውን ያሰፋው ጉዳይ ሆኗል ብለዋል። በዚህ የተነሳም የክልሉ ካቢኔ መደበኛ ስራውን አቁሞ እርስ በርስ መጠባበቅና ዋስትና የሚሆነውን ደጋፊ ፍለጋ ላይ መሆኑን የገለጹት ምንጮቻችን አንዳንድ የፋኖ መሪዎች የብልጽግና ሰራዊት ወታደራዊ አዛዦችና የወዲድ ብልጽግና ባለስልጣናትን ድጋፍ ለማግኘት ሩጫ ላይ ናቸው ሲሉ አሁናዊ የአማራ ክልልን ሁኔታ ገልጸዋል። አድማጭ ተመልካቾቻችን ወደ ሌላኛው ዜናችን ተሻገርን። ፋኖ የብልጽግና የደነ ሹም ላይ እርምጃ ወሰደ። የአማራ ፋኖ በወሰደ የተጠና ኦፕሬሽን በብልጽግና የደህንነት ሹም ላይ እርምጃ ወስዷል። በጎንደር ቀጠና የሚካሄዱ ውጊያዎች በፋሲካ በዓልና ከበዓሉ ማግስትም የተካሄዱ ሲሆን ትናንት በብናት ከተማ በተደረገ ኦፕሬሽን በብልጽግና ወታደራዊ የደህንነት ኃላፊ ላይ ፋኖ እርምጃ ወስዷል። በጎንደር ቀጠና የሚካሄዱ ውጊያዎች በፋሲካ በዓልና ከበዓሉ ማግስትም የተካሄዱ ሲሆን ትናንት በብናት ከተማ በተደረገ ኦፕሬሽን በብልጽግና ወታደራዊ የደህንነት ኃላፊ ላይ ፋኖ እርምጃ ወስዷል። የአገሪቱን 60 ከመቶ በላይ በጀት ለወታደር ለሚልሻና ለአድማ ብተና ደመወዝ እንዲሁም ለጦር መሳሪያ መግዣ ያደረገው የብልጽግና አገዛዝ በርካታ ኃይል ቢያስገባም በፋኑ የሚደርስበትን ሽንፈት ግን መቋቋም አልቻለም። በርካታ የሽንፈት በትር ከሚደርስበት ቀጠናዎች መካከል አንዱ ደግሞ እብናት መና መቀጠዋ፣ ሊቦ ከምከምና በለሳ አውራጃዎች ይገኙበታል። በኮሎኔል ቾምቤ የሚመራው የእብናትና አካባቢው ኮማንድ ፖስት በተደጋጋሚ ጊዜ በንጹሃን ላይ ከፍተኛ ግፍ እየፈጸመ ይገኛል። ይህን ተከትሎም የአማራ ፋኑ ጎንደር ጠቅላይ ግዛት ህዝብ ቴጌ ጣይቱ ክፍለ ጦር በብልጽግና ሰራዊት ላይ የተጠና ኦፕሬሽን ለመፈጸም ዝግጅት ሲያደርግ ቆይቶ ነበር። ኦፕሬሽኑ ትናንት በለተ ፋሲካ የተካሄደ ሲሆን የብልጽግናው ሰራዊት ወታደራዊ የደህንነት ሹም ከነአጃቢዎቹ እርምጃ የተወሰደበት መሆኑን የጣና ቴሌቪዥን ምንጮች አረጋግጠዋል። የብልጽግናው ሰራዊት ብናት ከተማን የቀጠናው ወታደራዊ ማዘዣ ጣቢያ አድርጎ እየተጠቀመ ሲሆን የወታደራዊ ደህንነት ሹሙ መገደልን ተከትሎ ከብናት እስከ ጉብዳ ጽዮን እንዲሁም በለሳና አምቦ ሜዳ መውጫ በሮች ድረስ ያጸፋ ተኩስ ከፍቶ በንጹሐን ላይ ጭፍጨፋ መፈጸሙን የጣና ቴሌቪዥን ምንጮች ተናግረዋል። በዚህ የበቀል እርምጃም ለጊዜው ቁጥራቸው በውል ያልታወቁ ንጹሐን መገደላቸውን ከቦታው የደረሰን መረጃ ያመላክታል። ከዚህ በተጨማሪም በርካታ የአርሶ አደር መኖሪያ ቤቶች ተቃጥለዋል፣ የቤት እንስሳትም ተገድለዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊትና የባዲን አድማ ብተና በንጹሐን ላይ የሚፈጽሙትን ጭፍጨፋ አጠናክረው እንደቀጠሉበት ከጎጃም ጠቅላይ ግዛት የደረሰን መረጃ ያመለክታል። እንደ መረጃ ምንጮቻችን ከሆነ በእለተ ፋሲካና ከፋሲካ በዓል ቀደም ብሎ ባሉት ተከታታይ ሁለት ቀናት በአዊ ብሔረሰብ አስተዳደር አርሶ አደሮች በጭካን የመገደላቸውን ተናግረዋል። በአዊ ብሔረሰብ ዞን አፍራ ኪዳነ ምረት ቀበሌ ነዋሪ በሬ ሽጠው ወደ ቤታቸው የመለሱ የነበሩት አርሶ አደር አሻግሬ አሰጋ በፋሲካ በዓል ዋዜማ ላይ በጭካኔ የተገደሉ ሲሆን ከበሬ ሽያጭ ያገኙትን 60 ሺህ ብርም መዘረፋቸውን ምንጮቻችን ተናግረዋል። የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ ለጣና ቴሌቪዥን እንደገለጸው ትናንት በዕለተ ፋሲካ ደግሞ ወጣት አበባው እያሴ የተባለን የአዲስ ቅዳም ከተማ ኗሪ በተመሳሳይ ተረሽኖ መገደሉን አስታውቀዋል። መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከጣና ቴሌቪዥን ጋር ይሁን። ለአማራዊ ማንነቱ ዘብ ሆኖ ይቆማል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በአማራ ሕዝብ ላይ የማይታረቅ ጠላትነትን የተሸከመው ህወሓት ከጄኔራል ታደሰ ወረደ ስልጣን መውጣት በኋላ ግልጽ የጦርነት አዋጅ በአማራ ሕዝብ ላይ ማወጁ ይታወሳል። ህወሀት በተከታታይ ሶስት ቀናት የተለያዩ የጦርነት ነጋሪት መግለጫዎችን ያወጣ ሲሆን በአንደኛው መግለጫው ላይ የወልቃይት የጠገዴ ሰቲት ሁመራ ዞን አስተዳደርን የተመለከተ መግለጫ አውጥቶ ነበር። ይህን የህወሀት አጠባጫሪ መግለጫ አስመልክቶ በአማራ ክልል የወልቃይት የጠገዴ ሰቲት ሁመራ ዞን አስተዳደር ምላሽ ሰጥቷል። አስተዳደሩ በመግለጫው የወልቃይት የጠገዴ ሰቲት ሁመራ ዞን ህዝብ የትላንትም የዛሬም የነገ መሪ አጀንዳ ሰላምና ሰላም ብቻ ነው ብለዋል።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 ህወት ሚያዚያ ስር 2017 ዓ.ም የወልቃይት ጠገዴ ሰቲት ሁመራ ዞንን የተመለከተ መግለጫ ማውጣቱን ለመረዳት ችለናል። ቡድኑ በመግለጫው እንደተለመደው ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ ሰቲት ሁመራ ዞን የሚያደርገውን የሰላምና የልማት እንቅስቃሴ በጸባጫሪነት ወንጅሏል። ከህወት ጥንተ ተፈጥሮ አንጻር የወጣው መግለጫና የመግለጫው ይዘት የሚያስገርም ባይሆንም፣ አንዱ ወገን የፈለገውን ተናግሮ ሌላው ጉዳዩን በዝምታ ማለፍ የዚያኛውን ወገን መሰረተ ቢስ ውንጀላ የእውነተኝነት ገጽታ ስለሚያላብሰው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 መላው የወልቃይት ጠገዴ ሰቲት ሑመራ ዞን ህዝብ ራሱን በሰላም አስከባሪነት በማዘጋጀት የራሱንና የአካባቢውን ውስጣዊ ሰላም ከሰርጎ ገቦች፣ ከውያኔ መንገድ ጠራጊ ኃይሎች፣ ከባንዳዎች ሲጠብቅ ቆይቷል። ወደፊትም ይቀጥላል። የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ ዞን ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱን ማንነት አሳልፎ የማይሰጥና የጠብ አጫሪነት አጀንዳ የሌለው ኃይላችን ነው። ህወሓት ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጣለት የጠየቀው የዞኑን ህዝብ ነው። በእርግጥ ከፍ ብሎ እንደተገለጸው ህወሓት ይህንን ማለቱ ለእኛ ፈጽሞ አያስገርመንም። ምክንያቱም ህወሓት ከጥንት እስከ ዛሬ የሚያከብረውን ህገ መንግሥትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትንና የማያከብረውን የፕሪቶሪያ ስምምነት ደግሞ ደጋግሞ የሚያወሳ ቡድን እንደሆነ አሳምረን እናውቃለንና ስለሆነም ህወሀት የሚፈልገው የወልቃይ ጠገዴን ህዝብ እንደለመደው ከርስቱ አፈናቅሎና ጨፍጭፎ የአማራ ርስት የሆነውን የወልቃይ ጠገዴን ለመሬት መጠቅለል እንደሆነ ግልጽ ነው። ቡድኑ አካባቢውን በጉልበት በወረረበት ዘመን ያደረሳቸው ግፎችና በደሎችም ሆነ በጎረቤት አገር ያሉ ተዋጊዎቹ በወልቃይ ጠገዴ አማራዎች ላይ እያደረሱት ያለው ማሳደድና ጭፍጨፋ የቡድኑን ፍላጎትና ቋሚ ዓላማ በማያሻማ መልኩ ፍንትዋ አድርገው የሚያረጋግጡ ናቸው። የፕሪቶሪያው ስምምነት በተሟላ ሁኔታ ተግባራዊ እንዲሆን ያለንን ቁርጠኝነትን ከመጀመሪያው ጊዜ ጀምሮ ስንገልጽ ቆይተናል። የስምምነቱ በተሟላ ሁኔታ ተፈጻሚ መሆን ለዞናችን ህዝብ ብቻ ሳይሆን ለመላው ኢትዮጵያውያን ዘላቂ ሰላም በጣም አስፈላጊ መሆኑን እንገነዘባለንና። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ ሚያዝያ 2017 ዓ ም የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሚያዝያ 13 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሆን። በአማራ ክልል የመንግስት መስሪያ ቤቶች መቃጠላቸውን ቀጥለዋል። በአማራ ህዝብ ላይ የዘር ፍጅት ጦርነት የከፈተው ኦህዴድ ብልጽግና በክልሉ የሚገኙ የመንግስት መስሪያ ቤቶችን እያቃጠለ ይገኛል። በደቡባዊ ጎንደር ቀጠና ስቴ ወረዳ አምስት መስሪያ ቤቶች በጋራ የሚጠቀሙበት ግዙፍ ህንፃ በዛሬው ዕለት መቃጠሉን ከቦታው የደረሰን መረጃ ያመለክታል። በህንፃው ውስጥ አምስት መስሪያ ቤቶችና አምሳ የቢሮ ክፍሎች የነበሩት መሆኑን የገለጹት ምንጮቻችን ባዲን የዘረፈውን ንብረት ሰነድ ለመሰወር ከሚጠቀምባቸው ዘዴዎች አንዱ ሰነዶችን ማቃጠል ነው። ዛሬ የተቃጠለውና አምስት መስሪያ ቤቶች የሚጠቀሙበት ህንፃ ደግሞ በርካታ ሰነዶችን የያዙ ቢሮዎች ነበሩት ብለዋል የእስቴ ወረዳ ገቢዎች ጽፈት ቤት፣ የወረዳ ፋይናንስ ጽፈት ቤት፣ ኦዲተር ስፖርት ጽፈት ቤትና በአቶ መላኩ ፈንታ የሚመራው የአማራ ልማት ማህበር የእስቴ ቅርንጫፍ ህንፃውን በጋራ ይጠቀሙበት ነበር። ለብአዴን ሰነድ ማቃጠል የልደት ሻማን ከመለኮስ የቀለለ ስራው ነው የሚሉት ምንጮቻችን ከዚህ በፊትም በዚሁ እስቴ ወረዳ የመካነ ኢየሱስ ከተማ ከንቲባ ጽፈት ቤትን ጨምሮ በርካታ ተቋማት የሚጠቀሙበትን ህንፃ ማቃጠሉን አስታውሰዋል። በዛሬው የህንፃ ቃጠሎን ብአዴን ብልጽግና ወንጀሉ እንዳይጋለጥበት ሰነድ የማጥፋት ስራ ነው ብለዋል። በተመሳሳይ በሰሜናዊ ጎንደር ዞን ዳባት ወረዳም ከሳምንት በፊት የወረዳው ፍርድ ቤት መቃጠሉ አይዘነጋም። የወረዳው ፍርድ ቤት መቃጠሉን ተከትሎ በፍርድ ቤት ውስጥ ተይዘው የነበሩ ሰነዶች ሙሉ በሙሉ ተቃጥለዋል። በዚህ ተከታታይ የመንግስት መስሪያ ቤቶችን ማቃጠል አስመልክቶ አንድ የአካባቢው ሽማግሌ ለጣና ቴሌቪዥን አስተያየታቸውን ሰጥተዋል። አስተያየት ሰጪው ሲናገሩም ለአማራ ሕዝብ ጠላቶች ሁለት ስኬቶችን ያጎናጸፍላቸዋል። የመጀመሪያው ስርዓቱ የተመሰረተው በስርቆት ላይ በመሆኑ የቀድሞ የስርዓቱ ዋና አዛዥ አቶ መለስ ዜናዊ ስርቆት ስራ ነው ሲያዙ ነው ወንጀሉ ብለው ለካድሬዎቹ ባሰለጠኑት መሰረት ካድሬው የዘረፈውን ንብረት ሰነድ የሚያጠፋበት ትክክለኛ መንገድ አድርጎ ይወስደዋል ሲሉ አስተያየት ሰጪው የአካባቢው ሽማግሌ ተናግረዋል። የአካባቢው ሽማግሌ ይቀጥላሉ። ተቋማትን በማቃጠል የአማራ ህዝብ ጠላቶች የሚያሳኩት ሌላው ግብ አማራን እረፍት መንሳት የሚለውን የህወሓትን እቅድ ያሳኩበታል። የሰነዶች መቃጠል በህዝብ ዘንድ አለመረጋጋትን ስለሚፈጥር የከፋ ቀውስ እንዲፈጠርም ምክንያት ይሆናሉ ብለዋል። በመጨረሻም የኢትዮጵያ ዲፕሎማት በታጣቂዎች ታፍኖ ተገደለ። የአብይ አህመድ አገዛዝ በኢትዮጵያ ካደረሰው ሁለንተናዊ ቀውስ መካከል አንዱ የሆነው ዲፕሎማሲው ነው። የኢትዮጵያን ዲፕሎማሲ የቁልቁለት ጉዞ እያፈጠነ ያለው የእሁድ እድር ብልጽግና አገዛዝ በሚከተለው የውጭ ግንኙነት ዝንፈት የተነሳ በርካታ ሀገራት በኢትዮጵያ ላይ ያላቸውን አመለካከት እንዲቀይሩ አድርጓቸዋል። ዛሬ የተሰማው መረጃ ደግሞ በፑንትላንድ የኢትዮጵያ ቆንጽላ ሰራተኛ የሆነ ዲፕሎማት በታጣቂዎች ታፍኖ ተገድሏል። በታጣቂዎች የተገደሉት አምባሳደር ፋራህ አይዲድ ጃማህ ከመኖሪያ ቤታቸው ታፍነው መወሰዳቸው ታውቋል። ዲፕሎማቱን አፍነው የወሰዷቸው ታጣቂዎቹ ዲፕሎማቱን በአሰቃቂ ሁኔታ ከገደሉ በኋላ አስከሬናቸውን አስፓልት ላይ ጥለውት እንደሄዱ የሶማሊያው ሆርን አፍሪካ ኦብዘርቨር ጋዜጣ ዘግቧል። በዲፕሎማቱ መገደል የኢትዮጵያ ውጭ ጉዳይ ሚኒስቴር የሰጠው መግለጫ የለም። በፑንትላንድ የሚገኘ የኢትዮጵያ ቁንጽላ ጽህፈት ቤትም በጉዳዩ ዙሪያ የሰጠው መረጃ የለም። ዲፕሎማቱ ወደ ፑንትላንድ ቁንጽላ ተመድበው የሄዱት ከወር በፊት እንደ ፈረንጆቹ አቆጣጠር መጋቢት አንድ ቀን 2025 ሲሆን የድንበር አካባቢ ዜጎችን ደህንነት ለመጠበቅና ጉዳይ ለማስፈጸም ነበር። ዲፕሎማቱ ፋራህ አይዲድ ጃማ ለመገደላቸው ምክንያት ነው ብሎ ጋዜጣው ያሰራጨው ምክንያት የሶማሊያ አዲሱ ጠቅላይ ሚኒስትር ከተመረጡ በኋላ የሶማሊላንዷን ላስ አኖድ ግዛትን መጎበኘታቸውን ነው። በጠቅላይ ሚኒስትሩ የላስ አኖድ ጉብኝት ኢትዮጵያዊው ዲፕሎማት ፋራህ አይዲድ ጃማና የኢትዮጵያ አምባሳደር ተገኝተው ነበር። የፑንትላንድ ሶማሊላንድና ሶማሊያ ግንኙነት እጅግ አሳሳቢ ደረጃ ላይ የደረሰ መሆኑ ይታወቃል። የብልጽግናው አገዛዝ ደግሞ የሚከተለው የውጭ ግንኙነት ፖሊሲ የጎረቤት አገራትን በእጅጉ የሚያስከፋ መሆኑን ተከትሎ ሁሉም ኃይሎች ጥላቻቸውን መግለጽ ጀምረዋል። ለዲፕሎማቱ መገደል ምክንያት የኢትዮጵያ መንግስት በሚከተለው የውጭ ግንኙነት ፖሊሲ ቅሬታ ያደረባቸው ኃይሎች የወሰዱት እርምጃ መሆኑ ተነግሯል። ዲፕሎማቱ ፋራህ አይዲር ጃማ ከተገደሉ በኋላ የእጅ ስልካቸውን ጨምሮ ቤታቸው ውስጥ የነበሩ ሰነዶች ሙሉ በሙሉ በታጣቂዎች መወሰዳቸውን ጋዜጣው ጨምሮ ዘግቧል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የዛሬ ሚያዝያ 13 2017 ዓ ም ጣና ዜናችን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች፣ ዜናዎችና ቃለ ምልልሶች እንዲሁም ትንታኔዎቻችን እንዲደርሷቸው የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር